ግብርና በግብዓትና በምርት እድገት መዘመን ማለት ነው። ዋና ኮሚሽነር አቶ ባዮሽ ጉጤ በመደበኛ ስራዎቻችን በሌማት ትሩፋት ንቅናቄ በአጠቃላይ መረጃ አሰባሰብ፣ አደረጃጀትና ትንተና ከውሸት የራቀ ሪፖርት ከመላክ አንጻር ስራን ከሚመለከታቸው አካላት ጋር በወቅቱ ገምግሞ ክፍተቶችን ከማረም አኳያ የተቀናጀ ድጋፍና ክትል እያደረጉ ወቅታዊ ግብረ መልስ እየሰጡ ከመሄድ አንጻር ራሳችን በሚገም ብለዋል። አክለውም ግብርና በግብዓት አቅርቦት እና በምርት እድገት መዘመን በመሆኑ ከዘመኑ ጋር መዘመን እንደማገባ ገልጸዋል። ወይዘሮ ሎኮ ዳለቻ የአርሶ አደሮችን መብት ፈጠራ በተመለከተ የተሰራው ስራ ጥሩ ነው። ነገር ግን ቀሪ ስራዎችን ከሌብነትና ከብልሹ አሰራር በጸዳ መንገድ ተግባራዊ ማድረግ ግድ ነው ብለዋል። አያይዘውም የአርሶ አደሩ ተጠቃሚነት እልህ አስጨራሽ ትግል ስለሚፈልግ ሁሉም አመራር በየደረጃው በስትራቴጂ መታገል እንደሚገባ አንስተዋል። አቶ መለስ አንሸቦ ከተማ ግብርናውን ለማዘመን የተጠቃሚዎችን መረጃ በተሟላና በጥራት መንገድ መያዝ የሁሉም አመራርና ባለሙያ ኃላፊነት መሆኑን አንስተዋል። ዶክተር ጸጋ ለማ ሬጉላቶሪ ዘርፍ ላይ የተሰራው ሥራ መልካም ቢሆንም አቅምን አሟጦ ከመስራት አንጻር በተለይ ነባር ብቃት ማደስን በተመለከተ ክፍተቶች መታረም ያለባቸው መሆኑን ተናግረዋል። የአስተዳደር ዘርፉ፣ የተጠሪ ተቋማት፣ የክፍለ ከተማና የወረዳ አመራሮች፣ የማዕከል ዳይሬክቶሬቶችና ቡድን መሪዎች የዘጠኝ ወራት ስራ አፈጻጸማችን ጥሩ ቢሆንም ያለን ቀሪ ጊዜ አጭር በመሆኑ አቅምን አሟጦ መስራት እንደሚገባ ገልጸዋል። አያይዘውም ከጥቅማ ጥቅም እና ከአደረጃጀት ጋር ያሉ የሰራተኞች ጥያቄዎች ምላሽ እንዲሰጥባቸው አንስተዋል። ዋና ኮሚሽነር አቶ ባዮሽ ጉጤ በቀሪ ወራት ክፍተቶቻችንን ልቅም አድርገን ከሰራተኞች ጋር የጋራ በማድረግ ቃለ ጉባኤ ይዞ ባለቤት መስጠትና አፈጻጸሙን መከታተል ከሁሉም አመራር እንደሚጠበቅ አሳስበዋል። አክለውም የመረጃ አያያዝ ስርዓታችንን በማዘመን ከውሸት ሪፖርት መውጣት፣ ሌብነትና ብልሹ አሰራርን መታገል በተለይም መብት ፈጠራ ላይ እንደሚገባ ተናግረዋል።